እንደሚታወቀው ጂኒያ ላይ ከ430 በላይ ሰው መሳተፉ ይታወቃል፣ እና በአማርኛ፣ በአፋርኛ፣ በትግርኛ፣ በኦሮምኛ እና በሶማሊኛ ቋንቋ የተሳተፋችሁ ሁላችሁም የመጀመሪያ ዙር ክፍያ እንደተከፈለ ይታወቃል፣ እና ይህ ቪዲዮ ያንን ክፍያ እንዴት ወደ ኢትዮጵያ ብር እንደምትቀይሩ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ከዛ በፊት ግን ብዙዎች ስለ ፓዮነር ጠይቃችሁኛል፣ ስለ ፕሮስፔ ጠይቃችሁኛል። ፕሮስፔ ላይ ክፍያ ያልገባላችሁ ካላችሁ መቶ ፐርሰንት መሙላታችሁን እርግጠኛው። ፕሮፋይላችሁ መቶ ፐርሰንት መሆን አለበት። ፕሮዝፔይ ካልሆነ ፔመንታችሁ ወደ ፕሮዝፔይ እንደማይገባ ነገራችሁ ነበር፣ በባለፈው ቪዲዮ። በዛ መሰረት በፕሮዝፔይ አከፋፈት የሰራሁት ቪዲዮ አለ። እሱን አይታችሁ ክፈቱ፣ ካልሆነ ክፍያችሁ ወደ ፕሮዝፔይ አይመጣም ማለት ነው። ሌላው ደግሞ ስለ ፓዮነር ደጋግማቸው ጠይቃል። ፓዮነር አሰራር አከፋፈት ሙሉ ቪዲዮ ሰርቻለሁ ስለ ፓዮነር። ዲስክሪፕሽን ቦክስ ላይ ስለ ፕሮዝፔይ እና ስለ ፓዮነር የሰራሁትን ቪዲዮ አስቀምጣለሁ። ችግር ያጋጠማችሁ ሰዎች ደጋግማችሁ እሱን ተመልከቱ። ከዛ ውጭ አልሰራ ካለ እንግዲህ ምናልባት ሰፖርት ለማውራት ሞክሩ። ፕሮዝፔይም ላይ ፓዮነርም ላይ ሳፖርትን በማውራት ማስተካከል የምትችሉትን ያክል አስተካክሉ። ከዛ ውጭ አሁን ላይ በጣም ብይ ለኔ ታይም ስለሆነ ዋን ቱ ዋን ተገናኝተን ያንን ማስተካከል የምንችልበት ሁኔታ ላይ ስላልሆን ምናልባት ፕሮዝፔይ ላይ ያለውን ነገር በሳፖርት ጋይዳንስ መጨረስ የምችሉ ከሆነ ስለ ፓዮነር ያለውን ነገር መተጋገዝ እንችላለን። ያንን እስቴፕ ቀጥዬ አወራላችኋለሁ። እንግዲህ በምችለው ያክል የኔን የፓዮነር ኢሜይል በዚህ ቪዲዮ አሳውቃችኋለሁ ማለት ነው። ስለዚህ ይህንን ሳሳውቃችሁ እያንዳንዱን ስቴፕ መጀመሪያ ኮንፊርም አርጋችሁ መሄድ እንዳለባችሁ፣ ለምሳሌ የኔን ኢሜይል ስለሰጠዋችሁ ኢሜል ላይ ዝብላችሁ ታች እንዳታደርጉ በዚህ በዚህ በዚህ ሰዓት ይህን ያክል አማሁን ስላለኝ አታች ላደርግ ነው ብላችሁ አሳውቃችሁ የእኔን ኮንፊርሜሽን ስታገኙ ብቻ ነው ይህን ማድረግ የሚችሉት እና ብዙ ጊዜ ቢዚ ስለምሆን ቶሎ ላላይላችሁ ስለሚችል በትዕግስት ጠብቃችሁ ብዙ ታይም ብዙ ሰዓት ነው የሚፈጀው ኖርማሊ ይህንን ፕሮሰስ ለማድረግ። እኔ ካለኝ ጊዜ አንጻር በጣም የተጣበበ ሰዓት ነው። ደግሞ እናንተ በጣም ብዙ ናችሁ አሁን ላይ የኔን እርዳታ እየፈለጋችሁ ያላችሁ ሰዎች በጣም ብዙ ናችሁ። ምናልባት ከአቅሜ በላይ የሚሆን ከሆነ በቴሌግራም ቻናል ሌላ አጋዥ ሰው ማስተዋወቅላቸው ይሆናል። ከኔ ጋር የሚሰሩ ብዙ ልጆች ስላሉ በታማኝነት የሚሰሩ ሰዎችን አስተዋወቅል። ግን ከዛ በፊት የኔን ኮንፊርሜሽን ሳታገኙ አንድም ነገር እንዳታረጉ ምክንያቱም ብዙ ለማጭበርበር የሚሞክሩ ሰዎች ስላሉ የኔ ኮንፊርሜሽን ወሳኝ ነው። ለና አሁን ቀጣይ ያለውን ስቴፕ ያደረግኩትን ስቴፕ አሳያቸዋለሁ በቪዲዮ ቀጥታ፣ ወደዛ እንምጣ። እዚህ ጋር እንግዲህ ያው ፓዮነር ከፕሮዝ ወደ ፓዮነር ሊክ ያለው የላኩት በአድቫንስ ፔይመንት ነው ያደረግኩት። ይህንን እንግዲህ ብዙዎች ስጠይቁ ስለነበር ለእናንተ ስል አስራ ሰባት ነጥብ አምስት ዶላር ዊዝድሮፊ ከፍዬ ነው ይህንን ያደረግኩት። በእርግጥ ይህን ያደረግኩት አንድ አራት ቀን ሆኖኛል። ኤዲት ለማድረግ ቶሎ ኤዲት ለማድረግ ነበር ያደረግኩት፣ ጊዜ አጥቼ ነው እንዲያረግኩት። ሶ አሁን ከዚህ ጋር አሳያቸዋለሁ ማለት ነው። እኔ በአድቫንስ ፔይመንት ነው ይህንን ዊዝድሮ ያደረግኩት። እንግዲህ ፓዮነር ላይ ይሄ ባላንስ ገብቷል አልገባ፣ የሚለውን ቼክ ላድርግና ላሳያችሁ። ፓዮነር ላይ ልግባ። ፓዮነር ላይ ኖርማሊ ሶስት አይነት ባላንስ ስላለኝ ይሄው ኦልሬዲ ገብቷል። ትራንዛክሽን ዲቴይል ብሎ ኮምፕሊት ብሎ እያሳየ ነው። ይሄ ፓዮነር ላይ ነው። ከጂኒያ በፕሮዝፔ በኩል እንደገባ ይሄው ያሳያል። ፔመንት ፍሮም ፕሮዝፔ ይላል። ይህንን እናንተን ለማሳየት ነው ያደረኩት። 34268 ዶላር ገብቷል ኦልሬዲ ያሳያል። ይህንንም ያው በኢሜይል ፓዮነር ለኔ የላክሁን ይሄውላችሁ፣ እያሳየው ነው። ይህንን የማሳያችሁ ምን ያክል ሪል እንደሆነ እንድታዩ ነው። ምንም ያልተጨበጠ ነገር አላወራም። ምንም አመሳስዬ የማወራው ነገር የለም። እያሳየው ነው ለምሳሌ ከአፕወርክ ትንሽ አማውንት አለች። እሷን ወደ ፓዮነር እየላኩ ላሳያችሁ። ኦልሞስት ሁለት ፕሮዝ በግማሽ ቀን ውስጥ ነው ወደ ፓዮነር የላከው። አፕወርክ ደግሞ ምን ያክል ፍጥነት ላይ እንደሚያደርግ አሳያችኋለሁ። ሀያ ዶላር ያለችዋን ጌት ፓይድ ብዬ ላሳያችሁ ው አፕወርክ ላይ ይሄንን አማውንት ሀያ ዶላር ነች። አፕወርክ ላይ ዊዝድሮፊ ፋውነር ሲሆን ሁለት ዶላር ነው፣ ስለዚህ 18.25 አሁን ዊዝድሮ ላደርግና ላሳያችሁ ከታች ጌት ፔይድ ላለው። ምናልባት ይሄንን የሰራችሁ ሰዎች ታውቃላችሁ። እዚህ ጋር ፓስወርድ ኮንፊርሜሽን ይጠይቃል። ከዛ እሱን አስገባለው ከዛ ሴኪሪቲ ኮሽን ይጠይቃል እሱንም አስገባለው። ዘን ፔመንቱ ኮንፊርምድ ሆኗል ይላል። ኦሬዲ ኦርደር ተደርጓል። ኦልሞስት ሶስት ደቂቃ አይፈጅም። እዚህ ጋ ከአፕ ወርቅ ወደ ፓዮነር ለመግባት ገብቼ ላሳያችሁ። እዚህ ጋ ኦልሞስት ፓዮነር ላይ ደግሜ ገብቼ ሳሳያችሁ ቅድም አርባ ሁለት ነበር አሁን ስልሳ አንድ ነው። ገብቷል እዚህ ጋር ያው 18 ነጥብ ሁለት አምስት ፔመንት ፍሮም አፖርክ እስክሮ ይላል። በቃ አሳያችሁ ፔመንት ሁለቱም ላይ ተቀብያለው። አሁን አጠቃላይ ሶስት ልሳ አንድ አለኝ። ይህንን ሶስት ልሳ አንድ ወዴት አወጣለው? እኔ በራሴ ሜተድ ወደ ክሪፕቶ አወጣለሁ ግን የሱን መጨረሻ ላይ ዘርዘር ባለ ሁኔታ አሳያችኋለሁ። አሁን ግን ወደ ለምሳሌ ወዴት ወዴት ትራንዛክሽን መፈጸም እንደሚችል እዚህ ጋር ዩር ባንክ አካውንት ይላል። ዩር ባንክ አካውንት ላይ መረጃ ማስገባት ይችላለሁ። ለምሳሌ እዚህ ጋር ባላንስ ላይ ገብቼ ሶስ ስልሳ አንድን ክሊክ ሳደርግ እንደዚህ ይመጣል። ሪኩዌስት ኮንቨርት ዊዝድሮ ፕሪሚል። ስለዚህ ዊዝድሮ ቱ ባንክ ብዬ ባሳያችሁ ለምሳሌ እዚህ ጋር ሀምሳ ዶላር ዝም ብዬ ለማሳየት ምን ያክል ትራንዛክሽን ፊ እንዳለው ለማሳየት ሳስገባ ትራንዛክሽን ፊ 15 ነው። ከፓዮነር ወደ ባንክ 15 ዶላር ከ50 ዶላር 15 ዶላር ይቆርጣል፣ 35 ወደ ንግድ ባንክ ይገባል ማለት ነው። እኔ የንግድ ባንክ መረጃ ከዚህ በፊት ስላስገባውት ነው። ስለዚህ እዚህ ጋ በዚህ መልኩ ይቆርጣል። ይሄን ያክል ዊዝድሮ ፊ አለና ሶ አሁን ከፓዮነር ወደ ፓዮነር ለመክፈል ፓ የሚለው ጋር ነክቼ፣ ቱ ሪሲፒንት ፓዮነር አካውንት የሚለው ጋር ክሊክ አደርጋለው ማለት ነው። ይሄ ማለት ለምሳሌ እናንተ ለእኔ ትራንስፌር አድርጋችሁ ከዛ በባንክ እኔ ደግሞ ለእናንተ እንዲከፍል ከተፈለገ እንደዚህ ከፈለጋችሁ፣ ለምሳሌ የሆነ ኢሜል ላስገባ እዚህ ጋር የፓዮነር ኢሜል ማለት ነው። ከዚህ በፊት የተለዋወጥኩ ሰው አለ እሱን ዝም ብዬ አሁን ለማሳየት ያክል ስለሆነ ላስገባ። ለምሳሌ ይሄንን አስገብቼ ክሊክ ሳረግ አማውንት ምረጥ ይላል። ምን ያክል አማውንት ለዚህ ሰው ትከፍላለ ይላል። ይሄንን ያክል ብዬ ለምሳሌ እንደነገርኳችሁ የሆነ አማውንት ልጻፍ። ሀምሳ ብዬ ልጻፍ ሀምሳ ስጽፍ ትራንዛክሽን ፊ ከፓዮነር ወደ ፓዮነር ከሀምሳው አራት ዶላር ይቆርጣል። ሶ አራት ዶላር ቆርጦ አርባ ስድስቷን ወደ እኔ አካውንት ያለ ምንም ከእኔ አካውንት ቆርጦ ወደ ምልከው ሰው ይከፍላል ማለት ነው። አራት ዶላር ብቻ ይቆርጣል። ከዛ ክሬት ቱ ሚሊያን ለምሳሌ የሆነ ምክንያት እዚህ ጋር ትዘረዝሩና ከዛ ሪሲፐንት ፓዮነር አካውንት ላይ ዲስክሪፕሽን ታስገባላችሁ። ዲስክሪፕሽን ስታስገቡ በዲስክሪፕሽኑ መሰረት ለምሳሌ እኔ ፊ ፎር አፕወርክ ፉል ኮርስ ብዬ መጻፍ እችላለሁ። መጀመሪያ ላይ ለርኒንግ ፊ ብዬ እመርጣለሁ ማለት ነው። ከዛ አሁን ሪቪው ብዬ ቼክ አርጌ ከዛ ኮንፊርም ስለው ይከፍላል ማለት ነው። ከኔ ቆርጦ ለዛ ሰው ይከፍላል። ሶ በዚህ መልኩ እናንተ ለእኔ ወይም እኔ ሪኮመንድ ለማድረገው ሰው ትራንስፌር ታደርጉና በራሳችሁ ንግድ ባንክ አካውንት ላይ ብራችሁን መቀበል ትችላላችሁ። ይህን ስቴፕ የምትፈልጉ ከሆነ ቀጥታ ቴሌግራም ላይ መታችሁ አውሩኝ። ኢጂኒያ ግሩፕ ላይ ሳይሆን ፐርሰናሊ ለእኔ ብቻ አውሩ። ምናልባት የኔን ዩዘርኔም እዚጋ አስቀምጣለሁ። በዚህኛው ብቻ ነው የምታወሩት፣ በዚህኛው ብቻ ሌላ ሰውን እንዳታወሩ በዚህ ዩዘርኔም ብቻ አውሩ። ከዛ መልስላችኋለሁ። ሶ በዚህ መልኩ እጋለሁ። አሁን የኔ ትራንዛክሽን ስቴፑን ላሳያችሁ። እኔ እናንተ ለእኔ በፓዮነር ለምሳሌ 50 ዶላር ስትከፍሉ አርባ ስድስት ለእኔ ይደርሳል ብያለሁ። ከአርባ ስድስቱ ለእኔ ሲደርስ እኔ ደግሞ በመቶ ሰላሳ አምስት አንድ ዶላር አስቤ ለእናንተ ይከፍላለሁ። ከዚህ በላይ ሬት አላሪያ ጥቅም አለኝ። በዚህ በአሳየኝ መንገድ ትንሽም ቢሆን ጥቅም አገኛለሁ የምትሉ ከሆነ በእኔ በኩል ማለት ይችላላችሁ ማለት ነው። እኔ በመቶ ሰላሳ አምስት ሳብ ለእናንተ ከፍላለው። በዚህ መልኩ ኤክስቼንጅ ማድረግ እንችላለን። ይህንን ካሰባችሁ፣ ይህንን ካመናችሁበት ባስቀመጥኳቸው ዩዘር ኔም ብቻ እኔን ኮንታክት አድርጉ አውሩ። ኮንፊርም ሳታደርጉ ምንም አክሽን እንዳትወስዱ። እኔ አድርጉ ብዬ ለእናንተ ኮንፊርምስ ካደረግ ድረስ ጽፋችሁ እንኳን መጠበቅ አለባችሁ እና ካልሆነ ግን ሌላውን ሪስክ እኔ ስለማልወስድ ኮንፍርምስ ሳረግ ብቻ ከኔ ጋር ኮሚኒኬት አድርጋችሁ ስትጨርሱ ያለውን ነገር ትራንስፌር ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ኮመንት አድርጉ። አዳዲስ ያው እንደዚህ አይነት ስራዎች ሲመጡ መስራት ከፈለጋችሁ ለቻናል አዲስ የሆናችሁ ሰዎች ቻናሉን መከታተል ትችላላችሁ። የተለያየ አዳዲስ መረጃ ሲኖር ኦፊሻሊ ፖስት አደርጋለሁ። ስራ መረጃም ለእናንተን ለማሳየት ዝግጁ ነኝ። ከዛ ውጭ የተለያዩ ኮርሶችን ለምሳሌ አፕወርክ ኮርስ ለማስተማር ዝግጅቴን አጠናቅቂያለሁ። ጂኒያ ላይ አሁንም የሰራችሁ ሰዎች አፕወርክ መማር ፈልጋለሁ የምትሉ ሰዎች በቅርቡ የኮርስ ምዝገባ ጀምራለሁ። ኦልሞስት ከሁለት ሳምንት ባልበለጠ ጊዜ ውስጥ ምዝገባ ጀምራለሁ። መማር የምትፈልጉ ሰዎች እየተዘጋጃችሁ ጠብቁ። ከጂኒያ መቼም የተከፈላችሁ በአንዴ እንደማጨረሱ ተስፋ አድርጋለሁ። ለዚህ ለኮርሱ ማስቀመጥ እንድትችሉ አሳስባለሁ። ለአፕወርክ ወደፊትም ፍሪላንሲንግ አለም ለእናንተ ይጠቅማል ብላችሁ ካሰባችሁ አፕወርክ ላይ ለመግባት ለመማር መዘጋጀት አለባችሁ ብዬ አስባለሁ። የዛሬ ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ እስክንገናኝ መልካም ቆይታ።